ሰላም ሰላም ጤና ይስጥልኝ የተወደዳችሁ የናይል አካዳሚ ቤተሰቦች፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይዛልኝ። የናይል አካዳሚ ነው። የዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ጀምሩ። ነባሩ ቤተሰቦቻችን ደግሞ ላይክ እና ሸር እያደረጋችሁ አማርኛን ከመሰረቱ ማንበብ እና መጻፍ ለሚቸገሩ ከወዲሁ ሸር እና ላይክ እያደረጋችሁ ታስተላልፉልኝ ዘንድ መልእክቴን አስተላልፋለሁ። ዛሬ ደግሞ ለየት ባል የሆነ ሁኔታ የጀላቸው የመጣወት ትምህርት ምንድን ነው? በጣም ወሳኝ የሆኑ የህይወት ህጎች ምን ይመስላሉ የሚለውን አብረን እንደምናየው። ስለዚህ እናንተ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ሸርና ላይክ ማድረጋችሁን አትዘንጉ። በውስጥ መስመር መማር የምትፈልጉ ካላችሁ፣ አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ካላችሁ እዚህ ጋር ቪዲዮ ላይ በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም የምታገኙ እንደሚሆነው በአጭር ጊዜ ብቻ አማርኛን ከሁለት ወር እስከ ሶስት ወር ባልበለጠ ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እናደርጋለን። ጀማሪዎች ከሆናችሁ ከፊደላት ጀምረን አንድ ባንድ ከመሰረቱ አማርኛን እስከ መጨረሻው ድረስ እናስተምራችኋለን። እንዲሁም ደግሞ ማንበብ እና መጻፍ እየሞከራችሁ ነገር ግን በደንብ አቀላጥፋችሁ ማንበብ እና መጻፍ የምትቸገሩ ካላችሁ ደግሞ እሱንንም በይበልጥ የብዙዎች ችግርም ስለሆነ ቀለል ባለ ሁኔታ በአጭር ጊዜ ብቻ አቀላጥፋችሁ እንድጽፉ እንድታነቡ እያደረግን ነው የምንገኘው። በማንኛውም ሰዓት በኢትዮጵያ ከጠዋቱ አስራ ሁለት ሰዓት እስከ ሌሊቱ ስድስት ሰዓት በኢትዮጵያ እያስተማርን ነው የምንገኘው በኦንላይን እናንተን ትምህርታችሁን በኦንላይን መከታተል ትችላላችሁ። ስለዚህ ዛሬ ይዤላችሁ የመጣሁት ደግሞ እንደምታዩት እዚህ ጋር በጣም ወሳኝ የሆኑ የህይወት ህጎች ምን ይመስላሉ? አብዛኞቻችን የህይወት ህጎች ስንላቸው የተደነገጉ አይደሉም፣ ነገር ግን እኛ በህይወታችን ላይ ልናደርጋቸው የምንችላቸው እና ብናደርጋቸው ልንጠቀምባቸው የምንችላቸው ወሳኝ ወሳኝ የሚባሉ የህይወት ህጎች ናቸው። እነሱን አብረን የምናይ ነው የሚሆነው። ስለዚህ እዚህ ጋር እንደምታዩት ምንድን ነው የሚለው በጣም ወሳኝ የሆኑ የህይወት ህጎች እዚህ ጋር አንድ ማንበብና መጻፍ እንድንችል በአጭር ቃላት መግለጽ ማለት ነው። ዋናው ዓላማችን እዚህ ጋር አጫጭር አረፍተ ነገር ማንበብ ነው። የመጀመሪያው አጫጭር አረፍተ ነገር ማንበብ ሲሆን፣ ሁለተኛው ደግሞ በዚህ አረፍተ ነገር ውስጥ ትልቅ መልእክት የሚያስተላልፍ ትምህርት አዘል የሆነ አስተማሪ ጥቅሶች እና በህይወታችን ላይ ለውጥ ሊያመጡ የሚችሉ አስፈላጊ የሆኑ ነገሮችን አብረን ያለን ማለት ነው። ስለዚህ እዚህ ጋር እንደምታዩት የመጀመሪያው አንድ ቁጥር ምንድን ነው የሚለው ራስህን ለማወቅ ጊዜ ውሰድ። የመጀመሪያው የህይወት ህግ ራስህን ለማወቅ ጊዜ ውሰድ። ይህ ማለት አንድ ሰው እራሱን ለማወቅ ጊዜ መውሰድ መቻል አለበት። ራሱን ማየት፣ መመልከት መቻል አለበት። ራሱን ማየት ካልቻለ፣ ራሱን ማወቅ ካልቻለ ሌሎች ሊያውቅላቸው አይችልም፣ ወይም ሌሎችን ሊረዳ አይችልም ማለት ነው። ስለዚህ ምን ማድረግ አለብን? ለመጀመሪያ ራስን ለማወቅ ጊዜ መውሰድ መቻል አለብን ማለት ነው። ስለዚህ ራስን ለማወቅ ጊዜ ውሰድ። ሁለተኛ የመጣህበትን አስብ እንጂ አትርሳ። በጣም ትልቁና አስፈላጊው እናንተ አብዛኞቻችን ዛሬ የደረስንበትን ደረጃ እንጂ ትናንት ያለፍንበትን አናስታውሰው። ይህ ደግሞ እኛ ትናንትን አለማስታወሳችን ራሳችንም ሰዎችንም እንድንጎዳ ያደርጋል ማለት ነው። ስለዚህ የመጣህበትን አስብ እንጂ አትርሳ። ማለት ትናንት የት ነበርኩ? ትናንት ምን ላይ ነው ያለሁት? ዛሬስ ምን ላይ ነው ያለሁት? አብዛኞቻችን ትናንትና የነበርንበትን ጊዜ ስናስብ ለሰዎችም ለእኛም እናስባለን። ነገር ግን ዛሬ ያለበትን ብቻ መከተል ከቻልነ እኛ የዛሬ ማንነታችን እንጂ የትናንቱን እኛነታችን ስለምንረሳ በእኛም ይሁን በሌሎች ሰው ላይ የምናደርገው ተጽዕኖ በጣም ትልቅና ከፍተኛ ነው የሚሆነው። ስለዚህ የመጣንበትን ማስታወስ መቻል አለብን። ይሄ ዋነኛውና አስፈላጊው የህይወት ህግ ነው። ስለዚህ የመጣህበትን አስብ እንጂ አትርሳ። ሶስተኛ እድል የሚመጣው ለሚዘጋጅ ነው። ልብ በሉ፣ እድል የሚመጣው ለሚዘጋጅ ነው። ይህ ማለት አንድ ሰው የሆነ ነገር ለመስራት ተዘጋጅቶ ብቁ ሆኖ መጠበቅ ሲችል ነው፣ ወይስ ዝም ብሎ ሲተኛ ነው የሆነ ነገር ሊገጥመው የሚችለው? አንድ የምናስበው አንደኛ አእምሯችን ለጥሩ ነገር የሚያስብ ከሆነ እና አእምሯችን ጥሩ ስራ ላይ የሚውል ከሆነ እድሉም በዛ ልክ ይመጣልናል ከዛ ውጭ ግን የምናስበው መጥፎ አላማ እና የማንሰራ ከሆነ ቁጭ ብለን የምናሳልፋቸው ከሆነ ጊዜያቶችን እኛም የምናገኘው ምንድን ነው የማይረባ ነገር ነው የምናገኘው ስለዚህ እድል የሚመጣው ለሚዘጋጅ ሰው ነው ለሚሰራ ለሚያስብ ለሚንቀሳቀስ ሰው እድሉ ሰፊ ነው ማለት ነው ይህ ሶስተኛው እና በጣም አስፈላጊው የህይወት ህግ ነው ስለዚህ አንድ ሰው ሲንቀሳቀስ ሲሰራ ሰዎችን ሲያግዝ ከሰዎች ጋር ሲወያይ የተሻሉ ሰዎች ጋር ተገናኝቶ መፍትሄ ሲፈልግ የራሱን ሀሳብ አፍልቆ ሌሎች ሀሳብ ሲያጋራ ይህ ሰው እየተንቀሳቀሰ ነው አይደለ? ስለዚህ ይህ ሰው ሲንቀሳቀስ ደግሞ ምንድነው? የሚያደርገው ለእድል እየተዘጋጀ ነው። እድል ወደሱ እየቀረበች ነው። እሱም ወደሷ እየቀረባት ነው ማለት ነው። ስለዚህ እድል የሚመጣው ለሚዘጋጅ ሰው ነው ማለት ነው። እድል የሚመጣው ለሚዘጋጅ ሰው ነው። አራተኛ ፍርሃትህን መጋፈጥ ተለማመድ። ፍርሃትህን መጋፈጥን ተለማመድ። ብዙዎቻችን እውቀለን እውቀቷአለን እኮ። አሁን ማንበብ መጻፍን ወደ አማርኛው ስንመጣ ማንበብ መጻፍ እንሞክራለን፣ ነገር ግን የሆነ ሰው ላይ ለመጻፍና ቁጭ ብለን ለማንበብ ደግሞ በጣም እንፈራለን አይደለ። ይህ ተጽዕኖ የሚያደርግብን ምኑ ነው? የፍርሃታችን ከፍተኛ ደረጃ መድረስ ነው። እናነባለን፣ እንጽፋለን፣ እንሞክራለን፣ እንችላለን ብለን እናስባለን እኮ ወቅታችን ስናነበው በራሳችን ብቻችን ቁጭ ብለን ስናነብ ወይም ስንጽፍ ወይም ደግሞ ስለ ሰው ስናወራ ጎበዝ ነን፣ እንችላለን እኮ። ግን ሰው ፊት የሆነን ነገር ያንን ነገር ያሰብነው ወይም ትናንት ስናነበው የነበረን እንዲሁ በመንባብ ብንመጣ እንኳ የሆነ ሰው ፊት ለመጻፍ ወይም ለማንበብ ስትመጡ ትፈራላችሁ። ይህን ፍርሃታችሁን ማስወገድ መቻል አለባቸው። እውነቱን ልንገራችሁ ማንኛውም ሰው የማይችል የለም። ነገር ግን ችግሩ ፍርሃቱን መለማመድ ስለሚጀምር እና ፍርሃቱን ማሸነፍ ስለሚያቅተው ሌሎችንም መስራት የሚገባው ነገር መስራት ሳይችል ይቀራል። እውቀቱ አለን፣ ችሎታው አለን፣ ነገር ግን ፍርሃታችን መቆጣጠር ተስኖናል። ስለዚህ ማንኛውም ሰው የመጀመሪያ ስራ መሆን ያለበት ከሁሉም በፊት መቅደም ያለበት ፍርሃቱን መጋፈጥ መቻል አለበት ማለት ነው። በየትኛውም ስራ ሊሆን ይችላል። በትምህርት ብቻ አይደለም። በማንኛውም ስራ ሰው ፊት ቀርባችሁ ለመናገር እንዲሁም ደግሞ ከአንድ ሰው ጋር ተግባብታችሁ የሆነ ውጤት ለማግኘት አንድ ችግር ገጥሟችሁ መፍትሄ ለማግኘት ትፈራላችሁ። ያን ነገር እንዴት ነው ላደርገው የምችለው የሚል ከውስጣችሁ ላይ የሚፈጠር ትልቅ ፍራቻ አለ። ስለዚህ መጀመሪያ አንድ ስራ ከመስራታችሁ በፊት እኔ ማን ነኝ፣ እስከ የት ልራመድ ይችላሉ የሚለውን የራሳችሁን ተነሳሽነት መያዝ መቻል አለባችሁ፣ ፍራታችሁን መጋፈጥ መቻል አለባችሁ ማለት ነው። ስለዚህ የህይወት መስመር የሚጀምረው ፍራታችሁን መጋፈጥ ስትጀምሩ ነው። በጣም ወሳኙና ትልቁ የህይወት መስመር ያለ እዚህ ጋር ነው። ፍርሃታችን መጋፈት ከቻለ ማንኛውም ነገር ሊያስቆመን አይችልም ማለት ነው። ስለዚህ ፍርሃትን መጋፈት ተለማመድ። ከሰዎች ጋር እኩል ማውራት፣ እኩል መራመድ ልመድ ማለት ነው። አምስተኛ ሁሉንም ለማስደሰት አትሞክር፣ ሁሉንም ሰው ለማስደሰት አትሞክር። አንድ ሰው የሚሰሳተው ሁሉንም ሰው አስደስታለሁ ብሎ በአእምሮ ላይ ካሰበ ብቻ ነው። ምክንያቱም ስለማይችል ሁሉንም ሰው ማስደሰት አይችልም። አይደለም ሁሉንም ሰው የራሱን ባህሪ ራሱን በራሱ ለማስደሰት ራሱ ምን አይነት የተለያዩ ባህሪዎች ከእሱ ላይ እንደሚያያቸው በጣም ብዙ አይነት ነገር ነው የሚያገኘው። ስለዚህ ሁሉንም ሰው ለማስደሰት መሞከር ሐይቅ ላይ ገብቶ ለመውጣት መፋተር ነው። የሆነ ሐይቅ ላይ ብትገቡ ወደ ውስጥ እንጆ ወደ ላይ አወጣችሁ። ስለዚህ ከሰው ባህሪም ልክ የባህር ዳርቻ እንደሌለው ሁሉ የሰው ባህሪም ዳርቻ የለውም። ስለዚህ ሁሉንም ሰው ለማስደሰት መሞከር ራስን ማታለል ራስን ማታለል ነው። ስለዚህ ሁሉንም ሰው ለማስደሰት አትሞክር። አምስተኛው የህይወት ህግ ነው። ስድስተኛ ዝም ብለህ ወደፊት ቀጥል። ይሄ ደግሞ በጣም ትልቁና የመጨረሻው አስፈላጊ የሆነ ነገር ነው። ስለዚህ ይሄ ምንድን ነው የሚባለው የብዙ ጫጫታዎች አንተን ሊያስደንብርህ የሚገባ መሆን የለብህም። ስለዚህ ዝም ብለህ ወደፊት ቀጥል ዝም ብለህ ወደፊት ቀጥል። ያ ማለት አንተ መስራት ያለብህን ብቻ ስራ፣ አንተ ማድረግ ያለብህን ብቻ አድርግ። አንተ ወደፊት መራመድ ስትችል ነገ ህይወትህ ወደፊት እየተራመደ እና ብርሃን እየበራል ይሄዳል ማለት ነው። ስለዚህ ማድረግ ያለብን ነገር ምንድነው? ዝም ብለህ ወደፊት ቀጥል። ብዙ ተግዳሮት ሊገጥም ይችላል። በስራ ላይ ብዙ ውጣ ውረድ ሊኖር ይችላል። ብዙ ከስኬት ለመድረስ ብዙ ውድቀት ሊያስፈልግህ ይችላል። ትወድቃለህ፣ ትነሳለህ። ነገር ግን ተስፋ ሳትቆርጥ ቀጥል። ያለምንም ተስፋ መቁረጥ ብዙ ፈተናዎች ቢገጥሙ እነዛን ፈተናዎች መፍትሄ እየፈለግ እነሱን አሸንፈህ ለማለፍ መሞከር እንጂ በፈተናዎች መውደቅ የለብህም። ስለዚህ ዝም ብለህ ወደፊት ቀጥል። ዛሬ ስራ ሊኖር ይችላል፣ ነገር ሊጠፋ ይችላል። ዛሬ ሰው ጋር ፍቅር ሊትሆን ትችላል፣ ነገር ትጣላ ትችላለህ። ዛሬ ልትደሰት ይችላል፣ ነገ ሊከፋ ይችላል። ግን ያለህን ዓላማ አትልቀቅ። ዓላማህን ሳትለቅ ቀጥ ብለህ ቀጥል፣ ወደፊት ብቻ ተራመድ። ይዛኔ የምትፈልገውን ነገር በምንም ተግዳሮት መካከል ሁነህ የምትፈልገውን ነገር ታገኛለህ ማለት ነው። ስለዚህ እነዚህ በጣም ወሳኝ የሆኑና አስተማሪ የሆኑ የህይወቱ ህጎች ናቸው። እነዚህም በማስታወሻ ጽፋችሁ አስቀምጡ። እንዲሁም ቴሌግራም ግሩፕ አለ እዛ ላይ የጻፋችሁ አስቀምጦልኝ፣ አንደኛ ምን ያህል ተረድታችሁታል የሚለውንም እኔ አይቼ የእናንተ መልስ የመሰጣችሁ ነው የሚሆነው። በተለይ በተለይ ግን በማስታወሻ አስቀምጣችሁ ሁሌም ሁሌም እየደጋገማችሁ በማንበብ እነዚህ ህጎች ምን ያህል ለእኛ ናቸው ምን ያህል ለእኛ ላይ ይሰራሉ የሚለውን ደግሞ በተደጋጋሚ እያያችሁ ቪዲዮውን እየደጋገማችሁ ማየት ትችላላችሁ። እያስቆማችሁ ቢሆን እዩት። እነዚህ ወሳኝና አስተማሪ የሆኑ የህይወት ህጎች እናንተ ጋር ስታነቧቸው እንደሚጠቅሟችሁና ብዙ ነገር እንደምትማሩባቸው አልጠራጠርም። አብራችሁኝ ስለነበራችሁ እስከዚህ ሰዓት አብራችሁኝ ስለቆያችሁ በየትኛውም የዓለም ዳርቻ ሆናችሁ የምትከታተሉ የህይወት ወንድሞቼ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ እናንተ ላይክ እና ሸር እያደረጋችሁ ጠብቆኝ። እንዲሁም በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ በቀጥታ በመደወል በኢሞ፣ በዋትሳፕ፣ በቴሌግራም እዚህ ጋር በማስቀምጥላችሁ ስልክ የምታገኙ ነው የሚሆነው። ከሳምንት አምስት ቀን ከሰኞ እስከ ዓርብ ነው እያስተማር ነው የምንገኘው። በኦንላይን ከጠዋቱ አስራ ሁለት ሰዓት እስከ ምሽቱ ወይም ሌሊቱ ስድስት ሰዓት በኢትዮጵያ እያስተማር ነው የምንገኘው። እናንተም በአጭር ጊዜ አቀላጥፋችሁ ማንበብና መጻፍ የምትፈልጉ ከሆነ ደውሉልን ታገኙናላችሁ። መልካም ጊዜ።